ስፖርት ዞን እያደመጣችሁ ትገኛላችሁ፣ የተወደዳችሁ አድማጮቻችን የደደቢት እግር ኳስ ክለብ እና የተጫዋቾቹን አለመግባባት እንመልከት። እንግዲህ ፕሪሚየር ሊጉ አንድ ጨዋታ ነው የሚቀረው። አመቱን በሙሉ ከቦርኖ ጋር የነበሩ የዘለቁ በተለይም ደግሞ ትልልቅ የሚባሉ ተጫዋቾች ግን ደሞዝ አልተከፈለንም የሚል ጥያቄ አንስተዋል። መጀመሪያ ላይ እንግዲህ በቀን አስራ ሁለት አስረኛ ወር የተጻፈ የደደቢት እግር ኳስ ክለብ ደብዳቤ አለ። የደሞዝ ጥያቄ መልስን ስለመስጠት ነው የሚለው። ለተጫዋች ዳዊት ፍቃዱ፣ ለተጫዋች አክሊሉ አየነው፣ ለተጫዋች አይነ አለም ሀይለ፣ ለተጫዋች አስራት መገርሳ እና ለተጫዋች ሳምሶ ሲሆን ጥላውም ይላል በርሱ ጉዳይ እንደተጠቀሰው ከላይ ስማችሁ የተዘረዘረው አምስት ተጫዋቾች ግንቦት 24 2009 ዓ ም በልምድ ቦታ የደሞዝ ጥያቄ ሽፋን በማድረግ የክለቡን ተጫዋቾች ስራ እንዲያቆሙ በማነሳሳት በገዛ ፈቃዳችሁ ስራ ማቆማችሁና የክለባችን ነባር ወጣት የውጭ ሀገር ተጫዋቾች ለክለቡ ካላቸው ታማኝነትና መልካም ስነ ምግባር ምክንያት የጠነሳሳችሁትን አድማ በመቃወም በአግባቡ ስራችሁን በመስራት ላይ የሚገኙ ሲሆን እናንተ ከላይ ከተጠቀሰው ቀን ጀምሮ እስካሁን ድረስ ስራ ያቆማችሁ ሲሆን ሰኔ 9 29 ዓመተ ምህረት የደሞዝ ክፍያ ማመልከቻ አስገብታችኋል። ነገር ግን ስራ እስካቆማችሁበት ድረስ አገልግሎታችሁ የአገልግሎታችሁ ክፍያ ደሞዝ ቀደም ብሎ መውሰዳችሁ እና አንዳንዶቻችሁ ከውጭ ከመጪ ወራት ደሞዛችሁ በብድር ከመውሰዳችሁም በላይ ክለቡ ከውል ስምነታችሁ በተጨማሪ ከ29 ዓመተ ምህረት ዝግጅት መልስ በነፍስ ወከፍ መቶ እስከ 150 ሺ ብር ልዩ ማበረታቻ የሰጣችሁ ሲሆን ስራ ለማቆም የሚያስችል ምንም ምክንያት የሌላችሁ ቢሆንም ክለቡ በአስቸጋሪ ሁኔታና በከፍተኛ የውድድር ጫና ባለበት ወቅት ስራ በማቆም ለፈጸማችሁ ጥፋት ክለቡ አስፈላጊውን እርምጃ እንደሚወስድ እየገለጽን የእያንዳንዳችሁ የክፍያ ዝርዝር ሁኔታ አንድ ገጽ አባሪ አድርገን ማያያዛችን እንገልጻለን፣ ይላል። ተጻፈ በፊርማ ኮኖሬል ዳንኤል ቡላ ናቸው ይህን የጻፉት። ከዛም በኋላ ተጫዋቾቹ የሚጽፉት ደብዳቤ ይከተላል። በርዕሱ ለደደቢት እግር ኳስ ክለብ አዲስ አበባ ጉዳዩ ደሞዝን ስለመጠየቅ ይላል። ቀን 0910 ነው። እኛ የደደቢት እግር ኳስ ክለብ ተጫዋቾች የሆን ነው ከዚህ በታች ስማችን የተጠቀሰው ከሰኔ 30 ቀን 27 እስከ ሰኔ 30 ቀን 29 ዓመተ ምህረት ኮንትራት እንዳለን ይታወቃል። ሆኖም በአሁኑ ወቅት በውላችን መሰረት ለረዥም ጊዜ ወርሃዊ ደሞዛችን በወቅቱ እየተከፈለን ስላልሆነ እኛም ቤተሰቦቻችንም ችግር ላይ ስለሆን ክለቡ ይህንን ከግንዛቤ ውስጥ በማስገባት አፋጣኝ እስከ ሰኔ 13 ቀን 29 ዓ ም ድረስ እንዲሰጠን ስንል እንጠይቃለን። የተጫዋች ዝርዝር፣ ዳዊት ፍቃዱ ያልተከፈለበት ጊዜ ከጥር እስከ ሰኔ፣ አክሊሉ አየነው ያልተከፈለበት ጊዜ ከመጋቢት እስከ ሰኔ፣ ዓይን ዓለም ኃይለ ያልተከፈለው ጊዜ ከመጋቢት እስከ ሰኔ። አስራት መገርሳ ያልተከፈለው ጊዜ ከመጋቢት እስከ ሰኔ። ሳምሶን ጥላሁን ያልተከፈለው ጊዜ ከመጋቢት እስከ ሰኔ ይላል። ሁሉም ተጫዋቾች ፊርማቸውን ፈርመዋል፣ ለክለቡም አስገብተዋል። የክለቡን የበላይ ጠባቂዎች ወይም ደግሞ በላይ ካሉ ሰዎች መካከል አቶ ሚካኤል አምደ መስቀል ለማነጋገር ሞክረን ነበረ። ወደ ኢትዮጵያ እግር ኳስ ፌዴሬሽን በመግባት ላይ እንደሆኑ ነግረውኛል። ከዚህ ፕሮግራም በፊት ማለት ነው። እሳቸውን ለማግኘትና ስላለው ጉዳይ እንዲያጣሩ ለማድረግ ጥረት እናደርጋለን። ምክንያቱም አንድ የተላከልኝ ዶክመንት ይገባል ብዬ እያሰብኩ ነበር፣ ነገር ግን እሱ አልገባልኝም። ስለዚህ እሳቸውን አስገብተን ስለዚህ ጉዳይ እናወራለን። እንግዲህ ክለቦችና ተጫዋቾች ብዙ ጊዜ ይሄ ዓለም አቀፍ ውድድር ላይ የሚፈጠር ነገር ነው። በተለይም ደግሞ በ ፋይናንስ ደረጃ ይቸግራል፣ ወይም ደግሞ ፋይናንስ ይቆራረጥባቸዋል ተብሎ የሚታሰቡ ቡድኖች ወይም ደግሞ ተቋማት ተጫዋቾችን አሊያም ደግሞ ሰራተኞቻቸውን ደሞዝ የሚከፍሉበት ጊዜ ይረዝማል፣ ሊንዛዛ ይችላል። በዚህ ሰዓት በትጋትና በስሜት ቡድን ውስጥ የሚሰሩ ተጫዋቾች ወይም ደግሞ ሰራተኞች የመሰላቸትና ክፍያን የመፈለጉ ነገር ስለሚኖር ስራን እንደ ፍላጎታቸው ያለ ማከናወን ነገር ሊፈጠር ይችላል። አሁን የደደቢት እግር ኳስ ክለብ እንደሚለው ከሆነ በደሞዝ ክፍያ ውስጥ እናንተ አልተከፈለንም የምትሉት ነገር በሙሉ ተከፍሏል እንደውም በተለያዩ ጥቅማ ጥቅሞች ውስጥ በተለያዩ ጥቅማ ጥቅሞች ውስጥ ይሄ ነገር ስለተካተተ አመቱን በሙሉ ያለው የናንተ የተጫዋቾች የክፍያ ዝርዝር ውስጥ እናንተ ይሄንን ክፍያችሁን በጥቅማ ጥቅም መልክ ወስዳችሁታል ነው የሚለው በደብዳቤው ላይ ቀደም ሲልም እንደገለጽኩት እንደሰማችሁት አድማጮቻችን በነፍስ ወከፍ ከመቶ እስከ መቶ ሃምሳ ሺህ ብር ድረስ ወስዳችኋል ነው የሚላቸው የደደቢት እግር ኳስ ክለብ። አይ እነሱ ደግሞ ጥቅማ ጥቅሙ እዚህ ደሞዝ ውስጥ መግባት የለበትም፣ ጥቅማ ጥቅሙ ራሱን የቻለ ጥቅማ ጥቅም ስለሆነ መታየት ያለበት በሌላ መንገድ ነው። እኛ እየጠየቅን ያለ ነው ፊርማችን የተፈራረምንበትን በየወሩ እየተከፈለ የሚሰጠን በየወሩ ቫት እየተቆረጠ የሚሰጠን ትክክለኛው ደሞዛችን ነው በዚህም አካሄድ ከሄድን አራትና አምስት ወራቶች ደሞዝ አልተከፈለንም ይሄ ትክክለኛው ክፍያችን ይፈጸምልን ነው የሚሉት በነገራችን ላይ የአምስቱም ተጫዋቾች ወራሀይ ጥቅል ደሞዝ የተጣራ ወራሀይ ደሞዝ በሁለት ዓመት የሚያገኘው የተጣራ ደሞዝ እና እስካሁን ድረስ የተከፈለው ክፍያ በሚል አጠቃላይ ዝርዝር የሆኑ መረጃዎችም አሉት ለምሳሌ ያክል አስራት መገርሳ ጥቅል ወራ ደሞዙ 81025 ብር ነው። የተጣራ ወራ ደሞዙ 54166 ብር ሲሆን በሁለት ዓመት የሚያገኘው የተጣራ ደሞዙ 1300000 ብር ነው። እስካሁን ድረስ የደደቢት እግር ኳስ ክለብ ተከፍሎሃል ያለው 758033 ብር ነው። እስከ ግንቦት 3029 የሚቀረው ክፍያ ግን የለውም ይላል ክለቡ ማለት ነው። አስራ ደግሞ አለኝ እያለ ነው ስለዚህ ክለቡ ይሄን ነገር ያጣጣው በጥቅማ ጥቅም ወስደሃል በሚል ነው ማለት ነው። እስከ ነሐሴ 329 ዓመተ ምህረት ድረስ ተከፍሎታል ይላል። አይን አለም ሀይለ የሚቀጥለው ተጫዋች ነው። ጥቅል ወራይ ደሞዙ 55385 ብር ነው። የተጣራ ወራይ ደሞዙ ደግሞ 37500 ብር ነው። በሁለት ዓመት የሚያገኙት ጣራ ደሞዙ 9000 ብር ነው። እስከ አሁን ድረስ የተከፈለ ተብሎ 825000 ብር ተከፍሎታል። የሚቀረው ክፍያ ይልና 37500 ብር ይቀርሃል ተብሏል። አይናለም ማለት ነው። ነገር ግን የአምስት ወርና የአራት ወር ደሞዝ አልተከፈለኝም ካሉ ተጫዋቾች ዝርዝር ውስጥ ግን አይናለም እንዳለ ቀደም ሲል ነግሬያችኋለሁ። አክሊሉ አየ ነው የሚቀጥለው ተጫዋች ነው። ጥቅል ወራይ ደሞዙ 52175 ነው። የጠራ ወራይ ደሞዙ ደግሞ 35416 ብር ነው። በሁለት ዓመት የሚያገኘው ይጣራ ደሞዝ ደግሞ 850 ሺህ ብር ሲሆን አጠቃላይ እስካሁን ድረስ 779168 ብር ወስደሃል። ስለዚህ 35414 ስድስት ብር ብቻ ነው የሚቀር ተብሏል። ከክለቡ የግንቦት ወር ደሞዝ ብቻ ነው የሚቀር ነው የተባለው። እሱ ደግሞ አምስት ወር ደሞዝ ክፍያ አለኝ እያለ ነው። ሳምሶን ጥላሁን 68205 ብር ነው ጥቅል ወራይ ደሞዙ፣ የተጣራ ወራይ ደሞዙ ደግሞ 45832 ብር ሲሆን በሁለት ዓመት የሚያገኘው የተጣራ ደሞዝ ደግሞ 1 ሚሊዮን 100 ሺህ ብር ሲሆን እስካሁን ድረስ የተከፈለው ክፍያ 1 ሚሊዮን 64285 ብር ነው። ስለዚህ የለህም ብር ተብሏል። ዳዊት ፍቃዱ 61795 ብር ጥቅል ደሞዙ ነው። 41667 ብር ደግሞ የተጣራ ደሞዙ ነው። አንድ ሚሊዮን ብር እስካሁን ድረስ ወስዳል። 925 ብር ደግሞ በሁለት ዓመት የሚገኘው የተጣራ ደሞዝ አንድ ሚሊዮን ብር ነው ተብሏል። እስካሁን ድረስ የተከፈለው 925 ብር ሲሆን 33333 ብር ይቀራል። ከግንቦት ወርድ ደሞዝ 8334 ብር ቅድሚያ ወስዷል፣ የሚል ዝርዝር አለ። ይሄ እንግዲህ ተጫዋቾቹና ክለቡ በመካከላቸው በተፈጠረው የደሞዝ ክፈሉኝና አትክፈሉኝ ውዝግቦች ውስጥ ክለቡ ለተጫዋቾች ያላችሁ ገንዘብ ይሄ ነው ይሄኛውን ገንዘብ በተለያዩ መንገዶች እናንተ ገንዘቡን ስለወሰዳችሁት ይሄን ያክል ገንዘብ ነው የሚቀራችሁ፣ የወሰዳችሁም ስላላችሁ ምንም ብር የላችሁም የሚልም ጠይቋል። ተጫዋቾቹ ደግሞ በዝቅተኛው አራት ወር፣ በከፍተኛው አምስት ወር የደሞዝ ክፍያ ስላልተከፈለኝ ስላልተከፈለን ይሄ ነገር ይታይልን የሚል ነገር አንስተዋል። የአቶ ሚካኤልን ስልክ እየሞከር ነው የምንገኘው ይመስለኛል የኢትዮጵያ እግር ኳስ ፌዴሬሽን ውስጥ ነው የሚገኙት። በቀጣይ ፕሮግራሞቻችን ነገም ከነገም ወዲያ በሚኖሩት ፕሮግራሞቻችን ግን ይህን ነገር በደንብ በስፋት ልንመለከተው እንደምንሞክርና እንደምንችል ግን ከወዲሁ ለስፖርት ዞን አድማጮች ቃል እንገባለን። የተለያዩ ሀሳብ አስተያየቶች መጥተዋል። ወደ መጨረሻው ጉዳይ ከማለፌ በፊት ሊያ ከስድስት ኪሎ ተጫዋቾች ሜዳ ውስጥ ህይወታቸው ሲያልፍ እንመለከታለን። ይሄ ነገር ትምህርት ሰጥቶ እያንዳንዱ ክለብ ዶክተር የግድ ሊኖረው ይገባል ብሏል ብላለች። ሄኖክ ከጃን ሜዳ የስፖርት ዞን የዘውትራ አድማጭ ነኝ። አርሰናል በዝውውር ብዙም እየሰማ ነው አይደለም። ብዙ ብር የተመደበ እንደተመደበ ሰምቼ ነበር ብሏል። ተከስተ ከድሬዳዋ። መልካም ዕድል ለቅዱስ ጊዮርጊስ። ሳንጃው ሁል ጊዜም ሀገር እያኮራ ይኖራል ብሏል። አብ ከድሬዳዋ። የሳንጃው ቤተሰብነን። ሰብሰብ ብለን ነው ይህን መልእክት የላክ ነው። መልካም ዕድል ለሳንጃው፣ በድል ተመለሱ። ሳንጃው የሀገር ኩራት ብሏል። ተስፋ ከግብላን ኮንዶሚኒየም። የሱፐር ሊግ ውድድር ላይ ስፖርታዊ ጨዋነት መጥፋቱ እየተባባሰ ነው። ችግሩ ከፌዴሬሽን ነው ወይስ ከክለቦቹ? ከበድ ያለ ቅጣት ቢቀጡ ሌሎች ክለቦችም የሚማሩ ይመስለኛል ብሏል። ኤርሚያስ ከድሬዳዋ የሳንጃው ደጋፊ ነኝ። ጨዋታውን በጉጉት እየጠበቅን ነው። ድል ለሳን ጆርጅ ብሏል። እስራኤል ከመገናኛ የኢትዮጵያ ቡና ደጋፊ ነኝ። የደጋፊው ክብር ያሳጡ ሁለት ተጫዋቾች ላይ ክለቡ አመራሮቹ እርምጃ ሊወስዱ ይገባል ብሏል፣ ወይም ብላለች። ሁለቱን ተጫዋቾች ስማቸውን መጥራት ትንሽ ሊነካ ስለሚችል ነው የዘለልኩት። አሌክሳንደር ከድሬዳዋ ዛሬ የድግስ ቀን ነው፣ ሀገራችን የወከለው ሳን ጆርጅ ድል ያደርጋል እንጨፍራለን ብለዋል ዴብ ሳንጃው። ከፒያሳ ቅዱስ ጊዮርጊስ ዛሬ ባለበት ጨዋታ ምንም ጎል ያልገባበት ቡድን ነው። እንደገናም የሻምፒዮንስ ሊግ ኮከብ ጎል አግቢ ይዘን በድል ይመለሳል። ጨዋታውም በቢንስፖርት ኤችዲ 2 ሁለት ላይ ይታያል ብሏል ዴብ ሳንጃው። አሚን ከወላይት አስወዶ ስፖርት ዞን የሳምንቱ ሮብ እንግዳ ቀድሞ ቢነግረን የፌዴሬሽኑ ቅጣት አሰጣጥ አሁን ፍትው አይደለም ብሏል። በነገራችን ላይ የሳምንቱ እንግዳ ዶክተር ኤልያስ አቡሻክር ናቸው። ከኢትዮጵያ የእግር ኳስ ወቅታዊ ጥያቄዎች ውስጥ የሚመለሱ ጥያቄዎችን ነገ እያነሳን ከእሳቸው ጋር ቆይታ ምናድርግ ይሆናል። ሰላማዊት ከሀያት የሳንጂዬ የልብ ደጋፊ ነኝ። መልካም ውጤት ይግጠማችሁ በሉኝ። ሌላው ጥያቄ ጊዮርጊስ በቀጣይ የሰንዳውንስን ጨዋታ ባህር ዳር ላይ የሚል መረጃ ሰምቼ ነበር አጣርታችሁት ነግሩን ብላለች። ይህን አጣርተን ነግራችኋለን። ሚልኪያስ ከጆሙ በኮንፌዴሬሽን ጨዋታ ላይ የቪዲዮ አጋዥ ቴክኖሎጂዎችን እየተመለከትን ነው። በበኩሌ አልተመቸኝም። ኳስ ከነስህተቱ ያምራል ብሏል። ሚልኪያስ ያንተ ደጋፊ ነኝ እኔ። አክመል ከአዲሱ ገበያ ኢትዮጵያ ቡና ላይ ከአመራር ጀምሮ እስከ ተጫዋቾች ድረስ ስር ነቀል ለውጥ እንፈልጋለን። ደጋፊውን የሰደቡ ተጫዋቾች በይፋ ደጋፊውን ይቅርታ ይጠይቁ ወይም ክለቡን ይልቀቁ፣ የሚል ሀሳብ ገልጿል። ማስታወቂያ ሰምተን እንመለስና ስንመለስ የመጨረሻ ሀሳቦችን የምናነሳ ይሆናል።